እስከመቼ ነው እንደሚስ ያጃል? እስከመቼ ነው ሰው እዛ የምናገኛት? ሳኝታ ሰላም፣ ሰላም። እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦች እንዳያችሁት ባሮክ በጣም አናዱኛል፣ እውነት ለመናገር ምክንያቱም አይታችሁታል። እኔ ያንን ሁሉ ልፋት ለፍቼ ልፋቴን ገደልከት ነው እና ማለት እነዚህ ሰዎች ሆን ብሎ ልጅቷን ከቤት እንድትሰደድ ወይንም ወደ ሰው ሀገር ወይንም ብቻ ራሷን ነገር ያ ሁሉ ፈተና ካሳለፍኩ በኋላ እዚህ ቤት ውስጥ መቼም ይሄ ጎጆ የማይሸፍን ነገር የለምና፣ ያንን ሁሉ ፈተና ካሳለፍኩ በኋላ ያን ሁሉ ከተደረግኩኝ በኋላ ምን ሊያደርግች ልጅ ጎትቷት ወደ ወይኑ ቤት እንደሄደ ማለት ይሄንን ልጅ ያመጣሁት እኔ ነኝ። ከሷ ጋርም ስራ ብሰሩ ምንም ብሎ ሶ ይሄ ማለት አብረን እንደግ አብረን እንብላ ማለት የዝናል ንቀት የሚያመጣ ከሆነ ምን ሳስበው እንደዚህ ጎትቷት ሊሄድ እንደቻለ ጠይቀለኝ በጣም ነው የተናደድኩት በጣም ነው የተሰማኝ በስልኩ እንኳን ስደውልለት እኔ እንደዚያ የምፈጠር አልመሰለኝ ምናም ነገር ብሎ ነው መልስ የመለሰልኝና ማለት ምንም ተፈጠር ምንም ቢፈጠር እነሱ ስለተነቃባቸው ነው ዛሬ ላይ ፕራንክ ነው ብሎ ነገሩን ለመዝጋት የሞከሩት ማለት ነው ሆን ብሎ አስቦበት አቅዶ ያደረጉት ነገር ነው ዛሬ ላይ ግን ይህንን ሊያመጡት የቻሉበት ምክንያት ምንድነው እኛ መጀመሪያም የታሰር አልመሰለውም። እኛ እንደበቀ እንደጨከንን ወይንም ደግሞ ነገሮቹን በዚህ መንገድ መሄድ አለበት ብለን በቃ ወደ ህግ ሄደን ይህንን ነገር ስናደርግባቸው ነው እንደዚህ ሊያደርጉት የቻሉ ማለት ነው። ስለዚህ ፕራንክ አይደለም በጭራሽ ማለት ነው። ምክንያቱም እርጉዝ ነች ብለ ቤት መጣ፣ ልጅቷ ፌንት ነቃለች፣ ያ ሁሉ ነገር ተደረገ። እሽ አጋጣሚ ነው ወይ? በየጊዜው ቤት ስንሄድ በየጊዜው ወደ ቤታቸው ሄደን እሷን ቤት የምናገኝበት ነገር ልብሷን ለብሳ ስንት ነገር አድርጋል አቤት ማለት ግባ ግባ እያወራሁ ነበረ። መክፈቻ እየሰራ ነው። ምን ምን ተፈጠረ? ማለት አዎ፣ ቪዲዮ ከፍቻለሁ። ምን ጥራለች? በጣም ኦፎኛ ነው እያወራሁ የነበረው። ለምንድን ነው ማለት? ኦኬ፣ ምንም እንዳላደረገ ሰው ነው እየሆንክ ያለከው። ለምንድነው ትንት ጎትታት ቤት ሄድከው? በሰላም ትኖር ብዬ አስገብቻት ስመጣ አንተ ደግሞ ሌላ ችግር ችግር ትሆንብኛለች ፍላጎት ክንገረኝ ግን፣ ባሩክ አይደለም እኮ ለሷ ነች የደወለችው። እግዚአብሔር እሷ ቤት ስደውል ምን ልትሰራ ነው የወሰድከው? አንተ ሁሌ መልካም ነኝ ማለት አይሰለችክም ነው? ምን ማድረግ ነበረብኝ? ምን ማድረግ ነበረብኝ? አንተ አይደለክ እንደ አብረን ስትሰቃየ ነበርከው። አንተ አይደለክ እንደ ስንት ነገር ቀብረን ምን እራም ታረዳት እያልካት እኮ ጭራሽ ልጅቷን ስትጫነት የነበረው ምን ፈልገህ ነው? እንድታድነው ከኛ ጋር ወይ መስለኝ ነበረ? ከእናንተ ጋር ማን እንደዚህ አይደለም ነው። ምንድን ነው አሁን መቤቴን ነገር ስለዚህ ባሮክ አንደኛ ጠላት አንተ ልትሆን ነው ማለት ነው። እና ቤት ምን አይነት ጠላት ምን አርግ ይላል? አይ ምንድን ነው አንተ እቆይ እንዴት ፍራንክ ሊሆን ይችላል? ሁሉ እዛ ስንሄድ እዛ እያገኘና የእሷ ልብስ እየለበሰች ለምንድን ነው የምትስማማ? እሷ ከእሷ ጋር እንዴት አንድ ቦታ ልትቆም ትችላለች? እችል ይከ እንግዲህ፣ እንዴ ያን ሁሉ ድርጊት ካደረገቻት በኋላ ምን ማለት ነው? እንዴት ነው እውነት ፍራንክ ነው ይሆናል ብለህ ታምናለህ ታስባለህ አንተ

እሷን ለማስገባት ፈልግ እሷን ለማስገባት ብትፈልግ ለምን ይሄን ሁሉ ነገር ድራማ ተጠቀሙ? ነው እያልኩ ያለሁት ባ ሁሉ ድራማ ምንድን ነው? እሺ እሷን ገለዋት ነው እሷን የሚያስገባት እዚህ ገባለፍ። እንዴት እንደወደቀች እንዴት መከራችን እንደበላን አይታል እኮ። ከሞተች በኋላ ነው ቤቷ የሚያስገባት። ምን ማለት ነው? እኔ እኮ አሁን ስለነሱ አይደል ለማውራት የፈለግኩት። እሱ ይበሰብሳታል እዛ። እኔ ሰው አይደለሁም ከዛች ከወጣ እሱ። ሲጀመር ሄዳ ኮጅራሽ አስፈች እኮ ነው ያለቻት። አልሰማክም ሄደ ሊያስፈቱት ምናምን ነገር የት እኮ እስኪ በምን መንገድ ያስበክ ነው? አንተ ይዛት ሄድከው። እኔማ በበጎ ምክንያት ነው እሱ የሚያሰብኩት ያሳመነችኝ። እሱም እስር ቤት ነው ያለው። እሱን አስፈችውና ያለውን ነገር አጣል ነው እያነቻት ነበረ። ለምንድን እሱ የሚፈታ ከእስር ቤት አንተ ስታስበው ያን ሁሉ ነገር ካደረገ በኋላ እንደ ነጭ ጠይት እሷን እያበላት ነው አንቺና ሰጥቼ እያለ እንደዛ ሙድ እያዘባት፣ ሁሌ እየሄደን ቤት ስናገኛት የእሷን ልብስ እየለበሰች እስከ ማልበስ ደርሳ ከዚህም በላይ ምን መረጃ አለ? በእግዚአብሔር ስቀጥ ነም ሰቶ ነኝ ብላ እዚህ ጋር መጣ። ያን ሁሉ ነገር ከሆኑ በኋላ እኔ ካሜራ ደብቄ እኮ ባልቀርጻቸው እኮ በዛን ሰዓት ምንድን ነው ያሉት? ቤቱን ሽጠን እንካፈል። ሀይ ከዚህም በላይ ምን ምን አለሽ? ዛሬ እኮ ፖሊስ ሄዶ እኮ እሱን ሲይዘው ነው ስታነቅ እኮ ነው። በቃ እንደማይወጣ ገብቶት እኮ ነው እንደዛ አለች አለው፣ ፕራንክ ነው ያለው። እሺ ፕራንክ ለማድረግ ምንድነው መረጃ አላት? ትናንትና ምን አሳየች? ይሄው ፕራንክ ነው ይሄንን ያው ብዬ ብላለች እሷ ምንድነው? ታዲያ እስከ መቼ ነው አንተ ምችል ጃጃል እስከ መቼ ነው ሰው ምታምነውጃልለምእ ነው እንዴ ማረክ እያጊያስከን ነው ብለን እኛ በጣም በአንተ ላይ በጣም በብዙ ነገር እንትን እያለን እየተደሰትን እየኖርን ያለ ነው። ነገር ግን እያስከፈኝ ነው። እሷ ለምን ታለቅሳለች? እዛ ጎትቶብኝ መጣ ለምን እንደዚህ ያደረጋል? እኔ ለምን እወቀሳለሁ በማለት እንዴ አይደለም እስከ አንተ ራስህ ካስበው፣ ያረረው እሱ በመያዙ በጣም በቃ በጣም ደስ ያለኝ። ታውቂያለህ ለሰው ክፋት አልመኝም፣ ነገር ግን ለእንደዚህ አይነት ሰው ደግሞ ይገባዋል። ይህ ይታሽዛ አለቀ ማስረው ነው እሱ የሚፈጠው። እሷንም ጨምራታለሁኝ ገና ለማየት ያብቃክ። ሁለተኛ ጎትታ እንዳትሄድ፣ ይች ልጅ ልታጠፋት ነው፣ የሆነ ነገር ልታረጋት ነው። ይች ልጅ አንድ ነገር ትሆንና ከአንተ ራስህ አልወርድም። ይሄንን ወቅ እንዲህ ይሄ በቃ ምርኩሴ ሆነኛ ልደገፈው ያሉት ሰው በቃ ሁሌ ከሰርሽ መሸሽ ነው እንዴ? ምን አስብ ነው እንደዛ ላፍተን እንደዛ ዋጋ ከፍለን በየት በኩል እንይዘው ብለን እኔን፣ ተው የኢትዮጵያ ሕዝብ ምን ይላል? እንደው በሰው ሀገር ሆኖ ደሙን በአልቅሶ ለእኛ የሚያነቡት ምን በሉሽ? እንደው አንተ ይሄንን ስራ ስሰራ ምን የሚደሰቱብህ ይመስላል አይደል የሚደሰቱብህ ነገር እኮ አይደለም በቃ መስማማት ካለ ስማማፈልጌ ምንጭ ምን ነገር ያለው በሮኬ እንዲህ ስማማለሁ ለምንድንስ ነው የምስማሙ ምን ስለሆነች የትኛውን መልካም ስራ ሰርታ ነው የምስማሙት እንደው በፈጠረኝ እስቲ ሄሄሄ ሮማን ይሄን ሰርታለች ከዚህም በፊት ጎትተን አንገቷን ይዘን ነው ጎትተን ያስወጣናት አይታል ደገመቻት ድጋሜ ሰበረቻት ምክንያቱም እቺ ልጅ ስትረዳያት ነበር ተቸገርኩ ቤተሰቤ አልቀበል አለኝ ብላ ስንት ነገር ስትነግረን እኔ ሳልቀር ስንረዳያት ነበር ድጋሚ ሰበረቻት እሷ ናት ቤቱን እያሰራች ያለው አለ ጭራሽ ምን ለማድረግ እቺን ልጅ ንብረቷን ላለመስጠት ማለት ነው ምንም የሰራችው ነገር ምን ስለነበረ አንተ እሱ ቪዲዮ ላይ ምን ቪዲዮ አለ ምን ሆነክ ነው ኦዲየንስ እኮ ሲያይ ነበረ እኮ ምንድን ያለን በቪዲዮ እሷም እጇ አለበት ስታሰራ ነበር አለን አየካ እች ልጅ ከንብረቱ የሆነ ነገር እንድትከፈል ፈልጎ ነው። ሆነም ቀረም ቢከፈሉ እንኳን እኩል ነው እንጂ የምካፈሉ ምንም እሱ ጠቅልሎ የምገባ ነገር የለም ዛሬ ላይ ማለት ነው። ህግ ደግሞ እንደምሰራ እናሳየዋለን። አንተ ግን ምን ሆነህ ነው ነው? አሁን ነገ ከነገ ወዲያ ደግሞ ማን ይዘህ እንደምትሄድ አላውቅም። ምን አይነት ይቅርታ፣ ልብ ብኖርህ ነው። ሁሌ አንተ እንደዚህ የምታደርገው አሳመነችኝ እንደዚያ ብላ ነው። እግዚአብሔር ምንም እኮ ቅፋት አላሰብኩም፣ እንደዚህ አይነት ነገር ደግሞ ይፈጠራል። ደግሞ ያወራችሁን ነገር ነው ያለችኝ፣ ያለችኝ ለእኔ ያለችኝ እመነኝንም ስትሪ ለእኔ ያለችኝን ነገር እዛ ላይ ደገመችው። ትንሽ በጣም ያዘንኩበትም ምክንያት እሱን አስፈች ስትላት ነው የደበረኝ። በጣም የደበረ እግዚአብሔር ደግሞ አስፈች አስፈች ያለችበትን ምክንያት ደግሞ ሞረን ስረደው እንደዛም ያለችበትን ምክንያት እሱን ካስፈታችሁ በኋላ ያለውን ነገር ያስረዳታል ብዬ ነበር ያሰብኩት። ከዛ በኋላ ንግ ክቡን ያልኩት እግዚአብሔር ምንም እኮ የክፋት ነገር አላሰብኩም። ባሮክ ኔ በምን መንገድ ነው እንትን ምላ ሰው ያለክን ሁሉ አተማነ ልታምን አይገባም ባሮክ ምን ሆነክ ነው እንዴ? አይሽ እንዴት አምኜ ልስራ አሁን ስራ እንዴት አይ በቃ ክራ ገባኛ ፈራሁ፣ ፈራሁ ማለት ማለት ማለት እንዴ እኮ ስለዚህ አሁን ፍቄ እንደው ነገ ከነገ ወዲያ የሆነ ብቻ የሆነ ነገር ተፈጠረ ሰንበዴ ወይ ተፈታ ምናምናም ነገር ማለት ነው ይዘን ልትመጣ ትችላለህ ማለት ነው አንት እኮ ይቅርታ ይቅርታ ስልኩ እኮ አንተ ይዘህ ስለምትመጣ እኮ ነው ይሄን እያልኩክ ያለሁት ይሄ ቅርታ ልብ መኖርክ እኮ ደስ ብሎኛል አልከፋኝም ግን ታበዛልክ ያችን ልጅ አሁን አይኗን ታያለክ ብዬ አላሰብኩም እዛን ቀን እንደዛ ጎሮሯን ይዛን ጎትተን አስወጥተናት ማለት ነው እንደዚህም እያስብሻል ነው። ከዚህ ባሳስ ብዙ ነገር አጋጥሞ አሁን እሺ፣ ምንድነው እንትን ማለት እኔ ዛሬ የመጨረሻው ውሳኔ ነው። ለመጨረሻው አሁን ልጅቷም ተበሳጭታለች። እኔ ከሱ ጋር ከእንግዲህ አምኜ ስራ አልሰራም እያለች ነው። ሶ ምንድነው ማለት ማለት ማለት ማለት ማለት እንዴት ተናዳ እንዳስጠቻችሁ ምናምን ነገር አይታል አይቻታል። እና ታዲያ ሶ እኔ ጋር ደውላ ከዚህ አምኜ ከሱ ጋር ስራ አልሰራም ነው። እግዚአብሔር ምንም ነገር የለም። እኔ እንደዛ በስላለችኝ ያለችውን ደግሞ ተናግራለች። ኦኬ ስለዚህ ምንድነው መሆን ያለበት ቃዩ ገውሰደኝ ብላ ግን ቦታ እንዲያመጣ እየሰማኝ ነው አባ ኦኬ። ከዚህ በኋላ ምንም እጄና ለከተ በጣም ነው የተናደድኩት። በጣም ነው ያናደድከኝ። ምክንያቱም እንዴ ልጁ ምን እየሆነ ነው? ገና እኮ ነው ገና ገና የምናባቱ ይወጣል ይበሰብሳታል ለማየት ያፍጣ ምንም ቪዲዮም አረ ችግር፣ እኔ ፍንቅር አይደለም። አንደኛ ይሄ ህይወት ነው ህይወት ነው ስራና ስራ ነው ያገናኘን የኛን። ከዛ አልፎ ግን ወንድማችን እህት ምናም ተባብለን በብዙ ነገር እየተጋገዘ ነው በብዙ ነገር አብረን እየተጓዘ ነው። ሰው ለምንስ እንቀያየማለን? ለምንስ በዚህ መንገድ እንጓዛለን ብዬ ተናድጀ ነው ዝም ብዬ እኮ። ቅር በቃ አንተ ስራ አትስራ ከእንግዲህ ከኛ ጋር ማለት እኮ እችላለሁኝ፣ ግን ደግሞ እንደዛ አልፈለኩኝም። ብዙ መንገድ መጥተናል። ብዙ ነገር አብረን እዚህ ጋር እየተደጋገፈን ደርሰናል። በሀዘናችንም በደስታችንም ሰዓት ከኛ ጋር ነበር። ሰው ለምንድ እንደዚህ የምታደርገን ብዬ ተናድጄ ነው። እኔ ማንም ሰው እግሬ ላይ እንዲወድቅ አልፈልግም። ነገር ግን በቃ አስተካክል አንቴ፣ በቃ እሷ አትረባም። እውነቷን አይደለም ደግሞ ለወይኑ አስባ ይሄንን አላደረገችም፣ እሱም ሆነ እሷም ማለት ነው።